አይገባሽ። ይህን ያልጉ ሰን ከሆኑ ከሌላ ሰው ጋር ያደረው ግን በደንብ ሰምተሻል። ሰላም ውድና የተከበራችሁ ውድ ቤተሰቦቼ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሶፊ ቤተሰቦች አህለን ወሳህለን የመርሓባ ብያለው። ውድ ቤተሰቦቼ፣ ውድ ሀገሬ ልጆች፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ውድ እህት ወንድሞቼ ይህን ቪዲዮ የምትከታተሉ በሙሉ ላይክ ሸር ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ቤተሰብ አድርጉኝ ማለት ነው። የምሰራው ነገር እንድደርሳችሁ የምለቀው ቪዲዮ በየቀኑ እንድለቃችሁ ውድ ቤተሰቦች ቤተሰብ አድርጉኝ እላችኋለሁ። ውድ ሀገር ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል። ውድ እህቶች ወንድሞች፣ እንተጋገዝ፣ እንረዳዳ፣ እስበሳችን እንገዳደፍ ማለት ነው ስንገዳደፍ ያምርብናል፣ ይደምቃል፣ እንደምቃለን እናድጋለን ማለት ነው። አገራችንን ሰላም አላ ያድርግልን። ሰላማችሁ ይብዛ በያላችሁበት። ቪዲዮውን እንከታተል። ጽናት በለቅሶና በልቧ ተሰበረ በጣም በኪራ የተነሳ ጽናትዬ በጣም ልቧ ተሰብሯል። ውይ በጣም አዘንኩ ማለት ነው። ውድ ቤተሰቦቼ ጽናት ክፍል ሰማንያ አምስት ተለቋል። ውድ ቤተሰቦቼ ጽናትዬ አለቀሰች። ፈተና ላይ ናት። ፈተና ፈተና እንበለው የጽናት ያለችበት በአሁኑ ሰዓት ያው ፈተና እንበለው። ውድ ቤተሰቦቼ ጽናትዬ እያለቀሰች ነው። ውይ ጽናት በጣም ኪራ በጣም በጣም በጣም በድሏታል። ምሩዬ አቅፍ አርጋ እባክሽ ፂዬ እንደዚህ አትሆኚ እያለች እያባበለቻት ነው ምሩዬ። ምን ላድርግ ታዲያ አፈቀርኩት ባልኩት ሰው ይህ ሁሉ በደል መበደል ምን ይሉታል? አለቻት ምሩዬ በቃ ስትላት፣ ምሩዬ እኔን ለማጽናናት ብለሽ የማይሆነውን ነገር አትናገሪ እኔ በንባዬ እንኳ የተበደልኩትን በደል በንባዬ ልጠበው፣ አለች ይኔ ወድ ፂየ ጥርሴ እየሸነገለው ነው ያለሁት ልቤ ቆስሏል፣ አለች በደንብ ሰምተሻታል ስትላት፣ ምሩዬ አዎ ሰምቻታለሁ። የዛን ቀን ያደረው ከእሷ ጋር ነው እስኪ ምሩዬ ምንድነው የጎደለኝ እኔ ትላታለች። ምሩዬ ምንም የጎደለሽ ነገር የለም አንቺ ሙሉ ሴት ነሽ ትላታለች። ጽናት ከኔ ጋር ተኔ ላይ ምን አስፈልጎት ደረበብኝ አለች። ውይ ምሩዬ ይቺ ልጅ ከኔ በምን ተሽላ ነው የደረበብኝ ብላ በጣም ሰቅሰቅ ብላ አለቀሰች። የኔ ወድ ጽናትዬ ክፍት ብሏታል በጣም ደግሞ አታፍርም ሊያ ጡል ጡል እያለች መጣች ዊ ፈጣሪ ትዕግስቱን ስጠኝ ምን ሆናቸው ነው ወረ ተረጋጉ አለች ሊያ ዊ አይንሽን ማየት አልፈልግም ብላ ስትመታት በትራስ እና በጫማ ምንድን ነው እናንተ እንደዚህ የምትሆኑት ብላ ስትላት በቃ እናንተ ሲላ እንደዚያች እንደ ሰይጣን ልጅ ሆናቸው እንደ ተጋገዛችሁብኝ እኮ ትላታለች፣ ሊያ ማለት ነው። ውልቅ አለች ጽናትዬ። እርር ርር ጅብን ብላለኝ ወይ፣ አይሆንም ሊና አይሆንም ትላለች። እዝ ቤት ያለውን እድሜሽን እንደምንም ማራዘም አለብሽ ትላለች። እንዲህ እያለች ስታወራ ወይ ክብሮም ደረሰባት ማለት ነው። እኔ ለራሱ ደነገጥ አይገርምም! እኔ ለራሱ አስደነገጠች ማለት ነው። ሰይጣን ነው እኮ የምትመስለው ወይ። ክብሮም ክብሮ መጣና ምናልባች የማውቀው ነገር ሊኖረኝ ይችላል ወይ አይ፣ ሰው ሲያለቅስ ውስጤ ይረበሻል አላለችም ሊያ። እስካሁን ጽናት እያለቀሰች ነው አይደል አላት ቆይ የአንቺ ጥያቄ ምን ማለት ነው አላት አንቺ እንደሆንሽ የምታስለቅሻት አላወቅሽም አላት እስካሁን ዝም ብዬ ሰማሁሽ ሰሞኑን እቤት ስላልነበርኩ አላት ክብሮ ከቻልሽ ካሁን በኋላ ከጽናት ራቂ ጽናት ሀቀኛ ናት አላት ያቺ ሰይጣን እውነቱን አውቃ ይሆን እንደ ትላለች ሊያ ነው ኪራ ነገራት ትላለች ያ ገገማ ቅዱስ ብቻ ተናግሮ እንዳይሆን ትላለኝ፣ ሊያ ማለት ነው። እንደምንም ብዬ ማራዘም አለብኝ። ምንም እኮ መሄጃ የለብኝም ትላለ። መሄጃ ስለሌላት ነው ጽናቴን እንድቅጥል ሊያረገቻት። ውይ ጽናትዬ በጣም ተቃጠለች፣ በጣም ተናዳለች፣ አልቅሳለች። ኪራ መጣና እንዴ በፊቱ መስሎት ሊስማት ጠጋ አለ። ንግስቴ ምን ሆንሽ? ንግስቴ አላላትም። ንግስቱ አልገባኝም። ከአንችም የመጣ ጉፋን ምን ነው? ፊትሽን አዞርሽብኝ አላት። ሲላት አይ ጉፋን ስለያዘ ነው አለችው፣ ኪራ ጽናትዬ ማለት ነው። ኪራ ግን ከአንቺ የመጣ ጉፋን ቢይዘኝ ምን አለ አላት። ጽናቴ ግን ደህና ነሽ አላት። ምን ነው አልመስልም፣ አላት አለችው። አልገባኝም። እያለቀሽ ነው እስካሁን አላት። የሰማሽው ነገር አለሽ አላት? አዎ ሰምቻለሁ አለችው። አየህ አሁንም እያሳሰበህ ያለው የኔ መስማት ነው እንጂ ስላደረከው ነገር ምንም አላሳስበህ አለችው። ግን ወንዶች ሲባሉ ማለት ነው ከበስተኋላ ምን ማድረግ ምን እንደሚሰሩ ይሄ ድራማ ነው ግን አስተማሪ ነገር ነው ማለት ነው። ወንዶች ምን እንደሚሰሩ በደንብ ፍንትው አድርጎ ያስረዳል። ውድ ቤተሰቦች፣ ማለት ነው ወንዶች በስተጀርባችን ምን ምን እንደሚያደርጉ ሐቀኛ ሚስታቸውን ቤት ዘግተው አስቀምጠው እነሱ ግን ምን እንደሚሰሩ ይሄ ድራማ ይሁን እንጂ አስተማሪ ነገር ነው። ልንማርበት ይገባል ማለት ነው። ከዛ ይሄ ነገር ፅናት እሱን ከመጀመሪያ እስካሁን ድረስ ተወጥራ በሱ ምንም ነገር የመምጣ ምንም እያለች የቆየች ልጅ ትውት አድርጎ በስካር መንፈስ ሌላ ሰው ጋር ሂዶ ማደር አይደብርም ውይ! ውይ ፅናት ጽናትዬ በጣም ከባድ ነው ያለችበት፣ ፈተና ፈተና ነው። ሰኒና ምሩዬ በጣም ሀሳብ ላይ ሁነው የጽናት ነገር አሳስቧቸዋል ማለት ነው። ሰኒ አሁንማ ኤክስፖርት ልናደርግ ነው፣ ችግር ሳይፈጠር እኮ ውሎ አያድርም አለች። ምሩዬ እኔማ የመጣሁት እኮ ስለ ጽናት ልነግርሽ ነው። ምን ሆነች አለች ሰኒዬ ማለት ነው። ዛሬ ሌና በስልክ ስታወራ ሰማቻት፣ አለቻት ምሩዬ። ሰንዬ ምን አለች? አይ የእውነት ጌታ ሳይውል ሳያድር እውነቱን አፈረጠው አለች ማለቴ። አለይ ምሩዬ ይሄን ነገር ታውቂ ነበር እንዲ አለቻት ሰንዬ። ደግሞ ቅዱስ እኮ መጥቶ ነገረኝ፣ ኪራ ሰክሮ አድሮ ልጅቷ ጋር አደረ አለች። ሰኒዬ ተሰብስባቸው ስትመክሮ የነበረው ስለዚህ ነው አለች ምሩዬ። ማለት ነው አዎ አለቻት። አየሽ ወንዶች የራሳቸውን ጥፋት ለመደባበቅ እርስ በርሳቸው ይደጋገፋሉ አለቻት። ትክክል ሰኒ፣ ትክክል ናት ማለት ነው። ወንዶች ሲባሉ ክፋታቸው እስከዚህ ወንዶች ሲባሉ ክፋታቸው እስከዚህ ድረስ ነው ማለት ነው። ሰኒዬ በጣም ተቸግራለች መናገር ጽናትን ፊቷን ስታይ መደበቅ አትችልም እና ምን ማድረግ እንዳለባቸው እየመከሩ ነው። ሰኒዬ ግን ሄዶ ማንቁርቷን አንጠልጥሎ ማስወጣት ነው ያለብን ትላለች። ዋው ምርጥ ጓደኛ ማለት እንደዚህ ነው፣ እንደ ሰኒ እና እንደ ምሩዬ ማለት ነው። ሀቂቃ ጽናትዬ ርር ድብን ብላለች። ርር ድብን በጣም በጣም ርርን ያደረጋት ማለት ነው። ለምን እንዳሳረራት ለምን እንዳረረች፣ ያው ቪዲዮውን እያያችሁን ነው። ይቺ ሊያ የምትባል ልጅ እንዴት እንዳቃጠለቻት ወታ፣ ጠጥታ ሰክራ ትመጣለች። በቃ ልጅቷ ተንገባገበች ማለት ነው። ሊያ መጣች እና አቤት ፀሐይቷ፣ ሳረረችኝ አላለችም። ከዛ ስትመጣ ስታወራ ሲሰማት ኪራ መጣ። አይንቺ ከይሲ ምንድን ያደረግሽው ይላታል። ንገሪኝ አላት። ቀሊ ነው እንዲያሹው አላት። ቢኖርስ ላንቺ መርዝ እንጂ ቢራ ማጠጣሽ ይመስልሻል አላት። ሀቂቃ ደፋር ናት። ደፋር ውድ ቤተሰቦች ድፍረቷ ማለት ነው ድፍረቷ አይገርማችሁ ጽናት እየን ዝቅጥል ልርር እያደረገች እንደገና ስለ ቢራና ስለ እንትን የምታወራው ኪራ በጣም ተቃጥሏል። ተናዷል። ጽናት ስላወቀችበት ተናዷል። እና በጣም ከባድ ነው።